ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በቲክታክም በዩቱብም አንዳንድ ነገሮች እያየሁ ነበረ እየታዘብኩ ነበርና ትናንትና፣ ቅመምዬ በሰራችሁ ተንኮል ብሩኬ ላይ ውሃ በደፋችሁ፣ ለምን ትደፋበታለች፣ ለምን እንዴት ታደርጋለች ብላችሁ የተናደዳችሁ አንዳንድ አሽቀባጮች አላችሁ። ደግ አደረገች። ምን ይጠበስ? በራሷ ሰው በራሷ ባል በራሷ ጓደኛ በራሷ ፍቅረኛ እንደፈለገች ብታደርገው እናንተ ምን ቤት ናችሁ? እናንተ ውሃ መደፋቱ ነው እንደ የገረማችሁ ገና አልኳችሁ። ገና ተጋብተው ሽማግሌ ተልኮ ተድረው ተኩለው ወልደው ከብደው ታያችኋላችሁ። የዛ ጊዜ ምን እንደምትሆኑ አላቅም። ግን አንድ ነገር ልንገራችሁ፣ የእናንተ በማይሆን ሰው ጊዜያችሁን አታባክኑ ሴቶች ማለት ነው፣ ክብራችሁን ጠብቁ። የማታገኙትን ነገር በቃ አታልሙ። የእውነቴ ነው የምላችሁ። የማይሆናችሁን ሰው ማለት ነው የእናንተ የማይሆንን ሰው የእኔ የሆናም ብሎ ማሰብ ራሱ ጅልነት ስለሆነ ማለት ነው። ምክንያቱም ሀይሚዬና ብሩኬ መቼም የሚለያዩ ሰዎች አደሉም። እነዚህ ልጆች እኮ አልተግባቡም እንጂ የዚህን ያህል እኮ አልተጣሉ አደለ፣ የተጣላ ሰው አይገናኙም በቃ አደለ። እነሱ ደግሞ አልተጣሉም። አለመግባባት በመካከላቸው ተፈጠረ፣ እልከኝነት፣ አልሸነፍነት ባይነት ነው እንጂ እነሱ እኮ አልተጣሉም። ስለዚህ የሰው ህይወት ለምትበጠብጡ ለምን እንዲህ ታደርገዋለች ምናምን፣ መብቷ እንደፈለገች ማድረግ መብቷ ነው። በገዛ ባሏ፣ በገዛ ፍቅረኛ፣ በራሷ ጓደኛ እንደፈለገች ውሃ መድፋት አይደለም ሌላ ማድረግ መብቷ ነው። እናንተ ምን ቤት ናችሁ? ከእናንተ በላይ ማለት ከሀይሚዬ በላይ እናንተ ለብሩኬ ልታስቡለት ወይም ልትጨነቁለት አትችሉም። ምክንያቱም የምታስብ፣ የምትጨነቅለት፣ የምትሳሳለት እንደ እናት፣ እንደ እህት፣ እንደ ጓደኛ የምትሆን ታታሪ፣ ጀግና፣ ጠንካራ ሀይሚዬ፣ የቀብራራው ንግስት ምንም የማይወጣላት አተባትም ፍንድሽ ድሽ ስትል ከሌላ ሰው ጋር ንክክ የላትም። ከሌላ ሰው ጋር እንደዚ አይነት ስራ ትሰራ። አያችሁ አይደለም፣ ከራስ ሰው ጋር ስትሆኑ፣ የራሳችሁ ሰው ጋር ስትሆኑ የፈልጋችሁትን ስራ መስራት ትችላላችሁ። አይደለ እንዴ ፍጹሜ? ከትናንትና ወዲያ እሱ ነበር አይደለ ሲጠብቃት የነበረው። ከሱ ጋር ምንም አይነት ቪዲዮ፣ ምንም አይነት ተንኮል አልሰራችም። ግን እሳ የራሷ ሰው ሲሆን ግን ጨዋታውንም ተንኮሉንም እንደፈለገች መብቷ ነው። ስለዚህ አንዳንድ ሰዎች ተረጋጉ። ረጋ ያለ ነገር የረጋ ቅቤ የረጋ ወተት ነው ቅቤ ይወጠዋል ምናምን የሚባል ነገር አለና ተረጋጉ። ሴቶችዬ፣ ክብራችሁን ጠብቁ። የእናንተ በማይሆን ሰው ጊዜያችሁን አታባክኑ፣ ክብራችሁን አትጡ። አንዳንድ ጊዜ ፍቅር እኮ ማለት የወደዱትን ወይም ያፈቀሩትን ሰው ጋራ ይኖራል ማለት አይደለም። አንዳንድ ጊዜ የምታፈቅሩትንም ሰው የእናንተ ካልሆነ የሚወደውን ህይወት እንዲኖር ማለት ፍቀዱ። ደስ ሳይሆን በቃ ተውት። አይደለም ይሄ በምኑ እንዲህ ነው እንደዚህ እያላችሁ የሰው ህይወት አትበጭብጡ። ለማለት ያክል ነው። እና የትናንትናው ቪዲዮ ምንም የሚያሰድብ ምንም የሚያደርግ ነገር አይደለም። እንደውም ፈታ ነው ያልነው እኛ። ምክንያቱም ከሳምንት በላይ እኛ በጨሪቃዎች በጣም ተጨንቀናል። መቼ ነው ጨዋታቸው፣ ተንኮላቸው፣ የፍቅር ጭቅጭቃቸው በጣም ናፍቆን፣ ሲጠበቅ የነበረ ቪዲዮ ስለሆነ እኛ በጣም ደስ ብሎናል። ምክንያቱም የእነሱ አብሮ መሆን እኛ ስለሚያስደስትን እውነቴ ነው። በጣም ብዙዎች የሰው ደስታ የሚያስደስታቸው የሰው ስኬት የሚያስደስታችሁ በጣም ብዙ ሰዎች ስላሉ ማለት ነው እኛ ደስ ብሎናል በዚው ይቀጥሉ ገና ሰርጋቸውንም እንበላለን ምንም ማድረግ አይቻልም እንግዲህ ትዕዛዙ ከላይ ከሆነ እንቀበላለን ሁሉንም ነገር እና እባካችሁ ተዋቸው ልጆቹ እንደፈለጉ ይስሩበት ተፋቅረው ሲመጡ መከራ ተጣልተው ሲመጡ መከራ ተኮራርፈው ሲመጡ መከራ እንዴቱ ይሁን ብላችሁ ቆይ እንዴ ኧረ ተዋቸው ለቀቅ አድርጓቸው እንደፈለጉ ይሆኑ መብታቸው ነው እንደፈለጉ ብሩኬ የፈለገውን ሀይሚ ላይ ማድረግ ይችላል። ሀይሚ ብሩኬ የፈለገችውን ማድረግ ይችላሉ። ምክንያቱም እርስ በርሳቸው ስለሚተሳሰቡ፣ ስለሚተዛዘኑ ማለት ነው። ስለዚህ ዝም በሉ እና ሀይሚዬ ደግሞ አንድ ጥቅስ አስቀምጣለች በቲክታክ ምን ይላል መሰላችሁ? ጸጸት ያለፈውን አያስተካክልም ጭንቀት ደግሞ የነገውን አያስተካክልም ብላለች። አንቺ እኮ አትናገሪ አትናገር ቅመምዬ፣ ከተናገርሽ ሻልኩሽ ወይኔ! ስማርት ስለሆንሽ በጣም ነው የምትገርምኝና። እውነቷ ነው። ጸጸትም ጭንቀትም የሚለውጠው ነገር የለም። ከቻልን በሕይወታችን ችግሮችን እያስተካከልን ብንራመድ ለነገ ሕይወታችን የበለጠ ውጤታማዎች እየሆነ እንሄዳለን። ግን የሆነ ነገር በቃ ባለፈ ነገር መጸጸት ወይም ደግሞ ስለ ነገ መጨነቅ ተገቢም አይደለም። ሰዎች ነን፣ ልናስብ ልንጨነቅ እንችላለን። ግን ደግሞ ሁሉ ነገር በልክ ሲሆን መልካም ነው። በትናንትናው ጸጸታችን፣ ጸጸት ማለት የሆነ ነገር አድርጋችሁ ድጋሜ ያ ጸጸት ተጸጽታችሁ አልፋችሁታን፣ ግን ድጋሜ ላለመድገም ደግሞ ማስተካከል፣ መንገዳችሁን ማስተካከል የእናንተ ፋንታ ነው ብዬ አስባለሁ። የሁላችንን ፋንታ ነው እና ጭንቀት ደግሞ በራሱ በሽታ ነው። በጭንቀት ላይ ከምትቆዩ ይልቅ ነገ እንደዚህ ነው ምናም ብላችሁ ምክንያቱም የሚሆነው ነገር ስለማይታወቅ ለነገሮች ግን ዝግጁ ሆኖ በቃ ጠንካራ ሆኖ መቆየት ግን የበለጠ ጥሩ ነው ብዬ አስባለሁ። እና ውድ ቤተሰቦቼ እና ጨሪቃዎችን አትናገሩ፣ ሀይሚዬንም አትናገሩ። እንደፈለገች ትሆን በቃ እንደፈለገች ትፈንጥስ፣ እንደ በገዛ ሰው በገዛ በገዛ ራሷ በብሩኬ አትምጡ በሀይሚም አትምጡ። ተዋቸው በቃ ፈታ ይበሉ ይዝናኑ። እነሱ አብረው ይኖሩ በቃ ይውለዱ ይክበዱ። በቃ ምኞታችን ይሳካል፣ ደግሞ ጊዜው ትንሽ ይረዝም ይሆናል እንጂ ይሳካል። አንድ ቀን የማይሆን ነገር የለም በዚች ምድር ላይ እና ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት።